እኔ አንተ ትደሰታለህ ብዬ ነው አብርሽ፣ እንደዚህ ያዘጋጀሁት። በጣም ይቀርታል። ለአንተ ይህንን ነገር አይገባም ካለህበት አንፃር ወይ ደግሞ ከመገፋት ይህን ይሄን ነገር ስለማይገባ ነው። የኔ ስራ ነው ይሄ ሁሉ ነገር፣ ፕሮግራም አዘጋጅቼ ቼ ትደሰታለህ ብዬ ወይ ደግሞ አይምሮ ንጹህ ይሆናል ብዬ ተከለ ምን መቶ ነገር ነው ያደረኩት። ማለት እኔ አንተ ደስተኛ ትሆናለህ ብዬ እንጂ ይህን ይሄን ነገር ይፈጠራል ብዬ አስቤ አይደለም። ታውቃለህ

ምንድን ነው የተፈጠረው? አብርሽ አስከፋውክ። በጣም ይቅርታ። እሺ ከአሁን በኋላ ላስከፋህ፣ እግዚአብሔርን አንተ የምትፈልገውን ነገር ብቻ ነው የማደርግልህ። በእግዚአብሔር አሁን ብቻ ነቃበልልኝ፣ እንደ ድሮ ሳቅልኝ። በእግዚአብሔር በእግዚአብሔር ሁሉም ጓደኞቼ አንተን ሰላም ነው እየተመኙ ያሉት። በእግዚአብሔር ተነሳ አብርሽ። ለሁሉም ነገር ይቅርታ በቃ እኔ ለዚህ ነገር ያውቀው በጣም ይቅርታ። እንዴት ሆነ? አላሰብኩም ብዬ አላሰብኩም። አብርሽ በእናትህ አብርሽ ካላበላና በእግዚአብሔር ይሄ ነገር ይፈጥራል ብዬ አላሰብኩም። እንኳን ሌላ ነገር አብልሽ እንኳን መሬት አወዳደቅ ያ ሲሚንቶ እናንተ መጥቶ ቢሆን ኖሮ አስበዋል ምን

አስከፋውክ፣ አሳዘንኩ፣ አስደበርኩ፣ አሳመምኩ፣ ለኔ ለኔ አድርገው። በእግዚአብሔር ይቅርበለኝ። ከዚህ በኋላ አንተ የሚያስደስት ነገር ብቻ ነው የማደርገው። አላስከፋክ። እንደዚህ ሆናልክ ብዬ አላሰብኩም። እንደዚያ መሃል ብዬ አላሰብኩም። ይቅርበለኝ በለኝ። አልደግመውም ከዚህ በኋላ። እግዚአብሔር አንተ ብቻ ሰላሙን፣ አንተ ብቻ ጤናውን እሺ፣ እኔ ምን ላድርግልህ? ወይ ከዚህ በኋላ ብዙ ችግር ሲፈጠር በእኔ አጠገብን። ይህንን ችግር ግን ማንም ያየለ የለም ገብቷል። ይህን ነገር ብላ ለእንደዚህ ናይ ነገር የተነሳሰውን ሁላ ቢያንስ ካለህበት ነገር ትወጣለ ብዬ ነው ይህ መገፋትህን እንደዚህ መሆንን ምናምን አንተ የሚገባን አይነት ሰው ስላልወቅም ገብቷል። ግን ማንም የተረዳ ሰው የለም

ምንም የተፈጠረ ነገር እኮ የለም። የሆነ ህይወቱ አልጠፋም ወይ የሆነ ነገር አደረገ። ቁጭ ብለን እየ የምንለው እኮ አንተ ተረተኸዋል። ሁሉን ነገር ተረተሀል። እንደተፈጠረ ግን አይተሀል አይደል? አሁን እዚህ ጋር ቁጭ ብሎ ማልቀስ እኮ ምንም መፍትሄ የለውም። አቤል እንደ የባሰኛ አስጨነቅኸው ነው እጅ ሰው ላይ እጅ መቀሰል አይደለም። እኔ እኮ ማንም ስለተናገረ ምንም አይመስለኝም፣ ግን ይሄ ልጅ ምንም እንዲሆን አልፈልግም በቃ። አንተ ብቻ እኮ አይደለም አቤል፣ ሁሉም እኮ ማን ምንም እንደሆነ እኮ ምንም አላረክለት ማለት ምን አርጋለታ? ምንም አንተ ምን አረክለት? እኔ እንደዚህ እንደዚህ ብሎ መነጋገር አልፈልግም። ልጁ ታማሚ ነው። በቃ ማስጨነቅ አይደለም ምን አስጨነቅ ነው አውራት። በቃ ነው ምን ያርግ? ልጁ ምን ትበላለህ? ምን ትጠጣለህ? አሁን እኮ ነው የነቃው። አሁን እኮ ነው የነቃው። እንደዚህ አፍነሽ አይደለም፣ ትሪት ነው ትሪት። እንደዚህ ነው በቃ። አዲሱ የትሪት ስታይል ነው። በጣም ጨቆኛ እንደዚህ ነው። ዝም ብለው ከዚህ በላይ ታዲያ ምን እዚህ ጋር እናንተ ምን ሁለቱ ነው የእናተ ችግር የእናንተ ጉዳይ ውጪ። አብርሽ ስማኝ፣ አሁን እነሱን ትላቸው። እሺ፣ አሁን ነው የሚፈልገው። እንደዚህ ትጨናነቅ ማለት አልፈልግም። በጣም ነው የምወድክ። እሺ እግዚአብሔርን ሲጀመር በእናንተ ጉዳይ ነው እንደዚህ። ራሱ ሊሆን ይችላል። አይደለም በእናንተ ጉዳይ ነው እንደዚህ የታመመው፣ ነው ገባችሁ? አረ በእግዚአብሔር ማታስተውሉ። በቃ እዚህ ጋር ያለው ሌላ ምንም ነገር አይደለም። እሰማኛለሁ። መንገድ ነው እንደ አንተ እንደዚህ መጀመሪያ ማለት ነው

ምን ላርግልከዋል? ምንድን ነው የምትፈልገው? በእግዚአብሔር ምን ላርግልክ? እሺ ወይ ጋር

እሺ ምን ላድርግልህ? ፈሳሽ ነገር ምን ምን እንደሆነ። እኔ እኮ ይሄ ነገር ይፈጥራል ብዬ አይደለም። አዳምጠኝ በደንብ አንዴ፣ በደንብ እየሰማኸኝ ነው። መጥተሃል እያየኸኝ ነው። ሁላችንም አብርሽ፣ ይሄ ነገር ይፈጥራል ብዬ አላሰብኩም። ማፍቀሬን መናገር ይሄን ያህል ይከብድሃል ብዬ አላሰብኩም፣ አብርሽ

እየዘመኸኝ ነው እሺ ለምን መልስ አትሰጠኝም እሺ ብቻ ነው እያልቅ እያለሁ እኮ ኤርሚ አታልቅሽ በእግዚአብሔር አታልቅሽ በእግዚአብሔር በቃ በእግዚአብሔር ተባልሽ አይደለ ልጁ ላይ አታልቅሽበት ወይኔ። ምን ያህል ከዚህ በላይ በቃ አለ አይደል? ባለው አቅም ያለውን አቅም እንትን ብሎ ቁጭ ብሎ እያወራ ነው አይደል ያለውን እኮ በቃ ያለውን እንትን ተጠቅሞ ይሄው ለማውራት እየሞከረ ነው አይደል? ላይ ላይ ማልቀስ ምን ይባላል እንዴ? ከዚህ በላይ ምን ያድርግ? ወይንስ ትክክለኛ ስሜቱን አሳይቶ ይተኛና አንደኛችንን ጥቁር ለብሰን እዚች ጋር እንቦከርዩን

እሺ ክፋት አስቤ አይደለም። ታውቃለህ ለአንተ መጥፎ ነገር እንደማልመኝልህ ደስታህን ማየት እንደምፈልግ ታውቃለህ። ከአንድ ብዙ ጊዜ ከድሮም ጀምሮ ማለት ነው ያንተን ደስታህን እንደማስቀድም ታውቃለህ አይደል? ስለዚህ እንደዚህ አዝነክስ እንደዚህ አሞክ፣ እንደዚህ ከብቶህ ማየት አልፈልግም አብርሽ። በእግዚአብሔር ላይ እኔ ስትል ክፋት አስቤ አይደለም እንደዚህ እንድትሆን እንደዚህ እንድትታመምም አይደለም ሀሳቤ። በጣም ነው የሚጨንቀኝ። ምናልባት እነሱ ላይ ረዱኝ ይችላል አላውቅም። አስቀምጥ ስለማያውቁ ነገሮችን ሁሉ በጣም ነው ሊረዱት ይችላሉ። እኔ ግን እንደዛ አይደለም ሐሳቢ ደስታ ሀለና ከፍ ብለህ ብታይ ነው ሁሉ የሚፈልገው። እሺ፣ እሺ። ስለዚህ ራስን ትሪት አድርገህ ትወጣለህ። ጀራለክ አቃላ ነገ ሰላም ይፈጠራል። እሺ፣ እኛም አቤልም ብሩክም ማንንም ክፍል ነገር እናንተ አስበው አይደለም ያንተ ደስታ ሁሉ ነው የሚፈልገው። እሺ። እንደ ድሮው ስክ ነው ማየት እፈልገው ጤና ክን መለስ አድርገውልኝ እና ጠንከር፣ ይሄም በጣም ነው ወድ፣ በጣም ነው ማከብክ፣ በጣም ነው ማፈቅር። አሁንም ቢሆን ማለት ነው የማልደብቀው ነገር ነው። አንዴ ሰምተዋል፣ ምንም ማድረግ አንችልም። አስቤያለሁ ነገር አይደለም ይሄ ተሻውሽ። አብርሽ፣ መውቀስም ካለብህ እኔን እውቀስ፣ መሳደብም ካለብህ እኔን ስደብ። በቃ ይህ ሁሉ ስራ የኤርሜላም አይደለም የቡሩክም አይደለም የሁሉም ሰው አይደለም። በቃ እኔ የቅርቡ ጓደኛ የአቤል ነው። መቆጣትም ካለበ እኔን ተቆጣ። ይህን ግን ያደረግኩት ለአንተም በመጥፎ ነገር አስቤ ሳይሆን የማይሆን ነገር አስቤ ሳይሆን ያዝ ደስተኛ ትሆናለ ወይ ደግሞ ከምታሳልፈው አንጻር እኔ ከማየው አንጻር ነው ይህንን ነገር ላረግ የቻልኩት። አብርሽ አንተ ካልፈለግ ምንም የሚደረግ ነገር የለም። መቆም ያለበት ነገር ሁሉ ይቆማል። ይህን ነገር ያደረግኩት ቢያንስ ካለበት ነገር ትወጣለህ ብቻ ብዬ ነው። ሌላ መጥፎ ነገር አስቤ አይደለም። ታውቃለህ እኔ አንተ ላይ መጥፎ ነገር እንደማላስብ እንኳን አንተ ላይ ማንኛውም ሰው ላይ አላስብ። ግን ካለበት አንፃር ነው እኔ ብዙ ጊዜ ከአንተ ጋር ነው እያሳለፍክ ያለሁት እና የምታሳልፈው ላይፍ እንዳለ ስለማቅም እና ይህንን ትልቅ ፕሮግራም አዘጋጅቼ ሁላ እንዲህ ነገር እንዲፈጠር ያደረኩት የእኔን አንተም ዛሬ ላይ ሆስፒታል በመግባት በኔ ነው፣ እና መሳደብም መውቀስም ካለ በኔ ውቀስ። ከዚህ በኋላ ማጣገቢ የማትደስ እናም ካልኩ ነው። ግን በቃ ከዚህ በኋላ የኔን ነገር አይፈጠርም፣ ሳትፈልግ ምንም ነገር አይደረግም። በቃ መገፋትን ማንም አዳማጭ ስላታ ምናምን ነው ይሄን ነገር ላደርገቻልኩት። ከዚህ በኋላ ግን እንደዚህ ነገር አይደረግም።

ሁላችንም እዚህ ጋር ያለው ያንተ ሰላም ነው። ሊጠብቀን ያለው ነው። አስከፋውን ከአስደበርኩክ አሳመርኩክ እኔን እንከባከባለው። ይሻልካል፣ ይሻልካል፣ ደህና ትሆናለህ። ግን አብሽ እየሰማኝ ነው። እሺ አትፍዘዛ፣ እየፈዘዝክ ነው እኮ በጣም ተሽሎሃል ግን ብለን አውቀህ ነው እግዚአብሔርን አልተሻለክም

እንደዚህ መሆን ያልፈልገው ሽኛ እንዲ እንደዚህ ትሆናለህ ብለ አለበለ የሚያሰብ ነው ማለት አንተን ያስደስታል፣ አንተን ጥሩ ቦታ ያደርጋል በሚል ሀሳብ ማንም ስህተት ሰርተናል ነው እኛ በግድን ና ቤል ጎትጉተናት ያፈቀደች ምናምን እየተሰማቸው ነው ጓደኞችህ፣ ዙሪያ ላይ ያሉ ሰዎች ስለሆኑ እና እኛ በግድ ካላፈቀርሽ ብለናት አይደለም። ፍቅር ማለት ስሜት ነው፣ መላመድ ነው ሰው ያንን ነገር ደግሞ መግለጽ ነበረብኝ ስላለች ነው እንጂ ሌላ ክፋት አስባል እንደዚህ እንድትታማ ወይ ሌላ ነገር እንድትገባ አስባል አልነበረ። እና አሁንም ጥፋተኝነት ስሜት እየተሰማን ስለሆነ እንደዚህ እየሆንክ ያለኸው በእኛ ነው። እኛ እንድትደሰት በማሰብ ማን እንድትደሰት የሞከረ የለም ከሆነ ከእኛ ውጪ አንተ ደስተኛ እንድትሆን የሞከረ ሰው የለም። በምንችለው አቅም አንተን ማስደሰት ስለሆነ ሀሳባችን ያንን ነገር የሞከርነው ግን እነሱ እንደሚያስቡት አይደለም። በግድ እንድታፈቅረ ያለት ነው ወይም ደግሞ እኛ አፍቅር ይውለናት እየመሰሉ ያሉ ሰዎችና እንደዚህ አይደለም። ፍቅር ማለት የውስጥ ስሜት ነው። ይች ልጅ አፈቀረች እንጂ አልገደለችም። እንደ ገዳይ እንደ ነብሰ ገዳይ ነው እያዩት ያሉት። ጓደኞችም ም ሁላችንም ማለት ነው። ስለዚህ ጥፋተኛነት ጥፋተኛም ከተባለን ወይና አቤል ይቅርታ መጠየቅ ፈልጋል ፈልተዋል ደህና እንድትሆን ነው የሚፈልገው። እንድትደሰት ስስቅ ከማየት ነው የሚፈልገው። ያ የተጨናነቅባቸውን ጊዜያቶች ማንም አጠገብህ አልነበረም። አሁን እንደዚህ ዙሪያ ሰው ይክበብህ እንጂ አጠገብህ የነበረውን ሰው ታውቃለህ። ስለዚህ ወደኋላ መመለስም አልፈልግም፣ ከነሱ ጋር መጨቃጨቅ አልፈልግም። እኔ እንድትደሰት ነው ያንተ ከተረዳኸኝ። ይበቃኛል። ላእርኬዩ በአንድ የዘመባሉ ችግር የለውም። መወቃቀስም ካለብን ውጭ እንወቃቀሳለን። ግን ይሄ ልጅ ድኖ ከዚህ ሆስፒታል ይውጣ። እሱናምን ሁላችን እንፈልገው። አንተም ሁላችንም ለብራም እናስባለን፣ እንጨነቃለን ግን ደግሞ ከዚህ ይውጣ ከዛኛ ራሳችን ተገናኝተን የምናደርገው ነገር እናደርጋለን። አሁን ግን ዝም እንባባል፣ ወደ ጤናክ ተመለስ እንጂ ልክ ድሮ ከፍቶ ከኔ ጋዝቶን እንደተደሰትከው ይሳ እየተጫወትኩኝ ብዙ ነገር እያደረግኩ አስደስታለሁ። አንተ ብቻ ጤናክ ብቻ ይነኝ ብለን ታታስባለው። ለከጎንክ እሺ። ማንም እንደገፋክ፣ ማንም እንትን እንዳለክ፣ ማንም እንደሰደበ ምናምን አይደለም። እኔ ሁሌም ከጎንክ ነኝ እሺ። እያስመሰል ወይ ነገር ወይ ነገር አይደለም፣ ከውስጥ ነው ነገር የምነግርህ። ደስታህን፣ ሰላምክን፣ ህዝብነትህን ነው ማየት የሚፈልገው እሺ። ብቻ ነው ጤናህን ብቻ። እናንተ እኮ አሁን እዚህ ሁሉ መርሳት ማለት አብርሽ ብቻውን በነበረ ሰዓት ማን ማን አጠገቡ እንደነበረ እሱ ራሱ ያውቃል። ስለዚህ የራሳቸው ህይወት ሳይመሩ የራሳቸው ህይወት ሳያስተካክሉ መጥተው እዚ ጋ እንደ አቀኛ ሲሆኑ ያው እኛ ሰሚ እንምሰል ብለን ነው። እዚ ጋ የታመመም ሰው ስላለ እኛ መመለስ አቅቶን አይደለም። ስለዚህ አሁን ምን አለ